የቀይ ባህርና የደን ባህረ ሰላጤ የባህር መተላለፊያ ብቻ አይደለም። አካባቢው ወሳኝ የጂኦፖለቲካዊ ስፍራ፣ የኢኮኖሚ ፍላጎት ማሳያ፣ እንዲሁም የስትራቴጂካዊ ተጋላጭነትን ጨምሮ ሌሎች እድሎችንም የያዘ ነው። በዓለም የስትራቴጂክ መተላለፊያ ቀጠና እንደመሆኑ መጠን የአረብ ባህረ ሰላጤ ሀገራት በከፍተኛ ሁኔታ ኢንቨስት የሚያደረጉበት ከፍተኛ መዋለ ንዋይ የሚያፈሱበት ትኩረት ሰጥተው በትብብር የሚሰሩበት ቀጠና ነው። ከእሱ ጋር ተያይዞ ደግሞ በአሉታዊ መልኩም ደግሞ በሌሎች ቀጠናዎች የሚካሄዱ ፉክክሮችና ና ግብግቦች ወደ ቀጠናችንም እየመጡ የቀጠናችንን ሰላምና መረጋጋት እንዲሁም ኢኮኖሚያዊ ብልጽግና አደጋ ላይ የሚጥሩ ችግሮች የሚያጋጥሙበት ሁኔታ አለ። የዚህን አካባቢ ደህንነት ማስጠበቅ ለቀጠናውና ለዓለም አቀፉ ማህበረሰብም ወሳኝ አድርገዋል። በቅርብ ርቀት ላይ የበይ ተመልካች ሆነ የቆየችው ኢትዮጵያ በከባቢው በጸጥታ ጉዳዮች የማትሳተፍ የኢኮኖሚ ተጠቃሚነቷንም በሚያሳድግላት መልኩም እንዳትጠቀም ተደርጎም የቆየችበት ነው። አሁን ላይ ይህ ያበቃለትና ኢትዮጵያ ከዚህ አካባቢ በደህንነት ተግባራትም ሆነ በኢኮኖሚ ትብብር ውስጥ የሚኖራት ሚና እንዲያርግ ብቻ ሳይሆን በባለቤትነት መንቀሳቀስ ጀምራለች። ኢትዮጵያ በቀጠናው የባህር በር የማግኘት ፍላጎቷ የኢምፓየር ፍላጎት ወይም የቅኝ ግዛት ተስፋፊነት ፍላጎት ሳይሆን ብሔራዊ ሕልውናዋን ለማስቀጠል የምታደርገው ጥረት አካል ነው። ማንንም አገር ለመጉዳትና ሉዓላዊነቱን ለማሳጣት የምታደርገው ጥረት እንዳልሆነ የቀረበበት ነው። ሌላው እንግዲህ ኢትዮጵያ ቀይ ባህር አይመለከታትም፣ አያገባትም የሚሉ ከኢትዮጵያ ጋር ታሪካዊ ግጭት አለን ብለው የሚያስቡ ሀገራትም ስላሉ ኢትዮጵያ በዋና ከተማዋ በቀጠናው ያሉ የቀይ ባህር አዋሳኝ ሀገሮችንም በመሬትም ከቀይ ባህር ጋር የሚገናኙ እንደ ኢትዮጵያ ያሉ ሀገሮችን ምሁራን፣ ዲፕሎማቶች አንድ ላይ ሰብስባ ቀይ ባህርን አጀንዳ አርጋ መመካከሯ በራሱ የቀይ ባህር ጉዳይ የእኔ ጉዳይ ነው። በዛሬ ሁለት ሶስተኛው የቀይ ባህር ቀጠናዊ ጂኦፖለቲካዊ ውይይት ሲካሄድ የቀይ ባህርና የኤደን ባህረ ሰላጤ የቀጠና ሀገራት ጉዳይ አጽንዖት ተሰጥቶበታል። ቀጠናውን በኢኮኖሚያዊ በደህንነት ትብብር፣ እንዲሁም መልካም አጋጣሚዎች፣ ተግዳሮቶችና የቀጣይ አቅጣጫዎች ምን ዕድሎች አሉ የሚለውን ተመልክቶታል። ኢትዮጵያ በቀጠናው ትብብርና የጋራ ተጠቃሚነትን ሊያረጋግጡ የሚያስችሉ ተግባራትን ለማከናወን በመድረኩም ሀሳቦቿን አንጸባርቃበታለች። ኢትዮጵያ ሀዝ ኦልሶ ሪሰንትሊ በመካከለኛው ምስራቅና በአፍሪካ ቀንድ መካከል ያለውን የኢኮኖሚና የጸጥታ ግንኙነት በማጠናከር ኢትዮጵያ የቀጠናው አካል ሆና እነዚህን እድሎች ለመጠቀምና ከሁሉም የመካከለኛው ምስራቅ ሀገራት ጋር ያለውን ግንኙነት ለማጠናከር ትጥራለች። ኢትዮጵያም ወደ ቀይ ባህር ለመግባት የምታደርገውን ጥረት ቀጥላለች። በቀጠናው ኢኮኖሚያዊና ወታደራዊ ኃይል ባለቤት እንደመሆኗ መጠን ኢትዮጵያ የራሷን ስትራቴጂካዊ ቦታ እንድትይዝ ከዓለም ጋር ያላትን ኢኮኖሚያዊ ግንኙነት ለማሳደግና የባህር ላይ ወንበዴነትን የተደራጀ ትጥቅ ዝርፊያን ኃይለኛ አክራሪነትንና ሽብርተኝነትን በመዋጋት ንቁ ተሳትፎ ማድረግ አለባት። ኢኮኖሚክ ኤንድ ሴኩሪቲ ቻሌንጀስ ኢን ቦዝ ዘ ሬድ ሲ ኤንድ ዘ ገልፍ ኦፍ ኤደን እንደገለፁ የባህር ላይ ተደራሽነት ስትራቴጂካዊ ፍላጎታችን በጋራ መከባበር፣ ግልጽነትና ቀጠናዊ ትብብር ላይ የተመሰረተ ነው። ከባህረ ሰላጤውና ከአፍሪካ ቀንድ ጎረቤቶቻችን ጋር ለጋራ ብልጽግናና የጋራ ደህንነት እጅ ለእጅ ተያይዘን መስራት ዓላማችን ነው። ኢትዮጵያ የምትፈልገው ድጋፍ ብቻ ሳይሆን በአካባቢው ሰላም፣ ደህንነትና ልማት ላይ አስተማማኝ አስተዋጽኦ ማድረግን ነው። ሴኩሪቲ አንድ ዴቨሎፕመንት አክሮስ ዘ ሪጂን። ኢትዮጵያ ሁለቱ ውሃዎች ማለትም ዓባይና ቀይ ባህር ከብሔራዊ ጥቅሞቿ ጋር የተሳሰሩ ጉዳዮች ሆኗል። በእርግጥም አሁን ላይ የባህርበር ጉዳይ የመንግስት ፖሊሲ ብቻ ሳይሆን እንደ ታላቁ የኢትዮጵያ ህዳሴ ግድብ ሁሉም በኢትዮጵያ ታሪክና ስልተ ማንነት ውስጥ በጥልቅ የተካተተ ሀገራዊ ፕሮጀክት ሆኗል። በተለያዩ ፖሊሲዎቻችን ውስጥ ይሄ በሰላም መንገድ ወደፊት እንዲሄድና አጠቃላይ በምስራቅ አፍሪካ ኢትዮጵያ አንከር ስቴት እንደመሆኗ መጠን የራሷንም ሚና ትጫወታለች በትብብርም ትሰራለች። አሁን ጥሩ ነገር ተጀምሯል። ይሄንን ተባብረን ሁሉም ዜጋ ሁሉም ኢትዮጵያዊ በቃ ይሄ የናሽናል ኢንተረስት ኢሹ ነው ብሎ መስራት ከቻለ በእውነቱ ከሆነ ሊሳካም ይችላል እና በጣም ሌጂቲሜት የሆነ ጥያቄ ነው። በመድረኩ የውጭ ጉዳይ ሚኒስቴር የስራ ኃላፊዎች፣ የመከላከያ ሰራዊት መኮንኖች፣ በኢትዮጵያ የሚገኙ የተለያዩ ሀገራት አምባሳደሮች፣ ምሁራንና ሌሎች አካላት ተሳትፈውበታል።